የጋብቻ ዓላማ። ጋብቻ ጓደኝነት ብቻ አይደለም፣ የመዳን መንገድ ነው። ሁለቱም አንድ ስጋ ይሆናሉ። ጋብቻ የተሾመው በመልካምነት እርስ በእርሳችን እንድንረዳዳ ነው። መጀመሪያ ነፍስን አዘጋጅ። እግዚአብሔርን ትክክለኛውን ሰው ከመጠየቅ በፊት ትክክለኛውን ሰው እንዲያደርግ ጠይቀው። አንድ ሰው ራሱን ንጹህ ካደረገ እግዚአብሔር ደግሞ ሌላ ንጹህ ነፍስ ያመጣል። የዓለሙን መንገድ አትከተል። ዓለም ልብን ተከተል ትላለች። ቤተ ክርስቲያን ደግሞ ልብን ንጹሕ አድርግ ትላለች። ልበ ንጹሆች ብፁዓን ናቸው እግዚአብሔርን ያዩታልና። ንጽህና እውነተኛ ፍቅርን የምናውቅበት ብርሃን ነው። አምላካዊ የትዳር ጓደኛ ምልክቶች፣ መልክን ወይም ስሜትን ሳይሆን ትህትናን፣ ጸሎትንና ትዕግስትን ፈልግ። እግዚአብሔርን የምትወድ ነፍስ በሄደችበት ሁሉ ሰላምን ታመጣለች። ከስሜታዊነት በፊት መንፈሳዊ አንድነት እውነተኛ አንድነት የሚጀምረው በጸሎት ነው። ባልና ሚስት አብረው ሲጸልዩ ዲያብሎስ ከቤታቸው ይሸሻል። እግዚአብሔር ዝም ያለን ሲመስለን አትቸኩል። ዝምታ መቅረት ማለት አይደለም። እግዚአብሔር ሁለቱንም ነፍሶች እያዘጋጀ ነው። አንድ ነገር ሲዘገይ እግዚአብሔር የተሻለ ነገር ሊሰጥህ ፈልጓል ማለት ነው። የጋብቻ ቅዱስ ምስጢር ጋብቻ ለመኖርና ለንስሐ የተቀደሰ ድርጊት ነው። ጋብቻ ክርስቶስ የሚገኝበት ትንሹ ቤተ ክርስቲያን ነው። በሦስትም የተገመደ ገመድ ፈጥኖ አይበጠስም። ትክክለኛው የትዳር ጓደኛ እንዲሁ አይገኝም፣ የሚገለጠው ግን በጸሎትና በንጽህና ነው። መጀመሪያ ክርስቶስን ፈልጉ፣ ፍቅርም ይከተላል።